ሩታዬ እኔ ወደህት አይዞሽ፣ በርቺ፣ ጨንክርልኝ እጎብዝ ሆኜ እንደዚህ ራስሽን አትጉጂ። ለማን ብለሽ ነው ራስሽን የምትጎጂው? እና ሁሉም ነገር ያልፋል። ማያልፍ ቀን የለም። ትግስት ካለሽ፣ ሰብር ካለሽ እና ሩታዬ ሁሉም ይሄንን ሁሉ መከራ ስቃይ ያሰልፈሽ የደስታሽን ቀን እንደሚመጣ ደግሞ እርግጠኛ ነኝ። በቅርብ ቀን ጠብቂ፣ ለትንሽ ቀን ነው እና የሰው ክፉ እንጂ የቀን ክፉ የለም። ዛሬ ቢመሽ ነገ ይነጋል ማለት ነው እና ምን ልልሽ ፈልጌ ነው ሩታዬ አንቺ መቼም አትሰበሪም። እንደውም እንዳትሰበሪ ሽንፈትሽን፣ እንዳታሳይ አሳያቸው፣ አንቺ ማን እንደሆንሽ፣ ምን እንደሆንሽ። እናም ደግሞ ሲቀጥል እኛ አለን ከጎነሽ። በጣም ጀግና እህቶችሽ፣ አንበሳ እህቶችሽ፣ ሽንፈትን ማያውቁ፣ አሳልፈው ደግሞ ማይሰጡሽ፣ መቼም ሲረገጡ ሲሰደቡ እንኳን ደከመን ሰለቸን የማይሉ እህቶች፣ በጣም ጀግና ጀግና እህቶችሽ አሉ። አላህ ይጠብቃቸው። እና ነገም፣ ዛሬም ደግሞ ከአንቺ ጋር እንደሚሆኑ እርግጠኛ ነኝ። አንቺ ስልክ አለማንሳትሽ አለመገኘትንሽ ነው እንጂ ይህንንም ስቃይ ማንም እጁን ወይም ማንም ደግሞ ይሄ ርካሽ ካሜራ እያመጣ ፊትሽ ላይ አይደቀንብሽም ነበር። ችግሩ ሩታይ፣ አንቺ ችግር አለብሽ። ስልክ አታነሺም። ለምንድን ነው ስልክ ማታነሺም? ይሄንን እኛ የምናደርገው ርከድ፣ አንድ በአንዱ ትሰማላችሁ ታያላችሁ። ሩታይ፣ ምንም ነገር አንገት እንዳሰብሪ እንዳይሰማሽ ማለት ነው። እና ሲቀጥል አቤላ ስነ ስርዓት ቢኖርህ በስነ ስርዓት፣ ወይም ከሩታ ጋር ትክክለኛ ምትረዳት ከሆነ ምታግዛት ከሆነ ካሜራ እየደቀንክ ስታለቅስ ወይም ደግሞ ታመመች፣ ሎዴንስ ደግሞ አንተ ለማኝ እንደሚመስል ደውሉላት ብለህ ራሷን ገመና አሳልፈ ሚዲያ ላይ አምጥተህ ባሰጣት ባታሳድባት መልካም ይመስለኛል ማለት ነው። ሰው አላት። ግን ለአንዳንድ ሰው ይብላኝ። ለአንዳንድ ሰው በአንዳንድ ነገሮች ስለራቀች ነው። እና ሩታዬ ደግሞ ከመጀመሪያ ጀምራ ብላችሁ ብዙ የምታወሩ ልጆች ያላችሁ መጀመሪያ የት ነበረች? የሰው ልጅ ሆኖ ይፈተናለሁ አይልም፣ ይሄ ነገር ይመጣብኛል አይልም። ማናችንም ቢሆን የዛሬው ነው እንጂ የምናየው ነገ ይሄ ነገር በተለይ ደግሞ በምትወዱት፣ በምታፈቅሩት በቃ ከምንም በላይ ቦታ ለምሰጡት ሰው ይሄንን ነገር ያደርግልኛል ብላችሁ ማንም አትጠብቁትም። እኔ በሩታ ትምህርት የወሰድኩ ሁሌም ትምህርት እንደሰጠችኝ ነው። ሩታ በጠንካርነቷ፣ በጉብዝነቷ በጣም ጀግና ናት። ማትሰበር ነገር ሁለት ዓመት በሙሉ ስታለቅስ እንኳን ሰለቸኝ ደከመኝ ሳት ለዚህ በቃ ሲበዛባት ነው እንጂ ነገር ግን አንዳንዴ ምን አለ መሰላችሁ፣ ከአሁን ወዲህ እውነቴ ነው የምላቸው እህቶች እመኑኝ፣ ለማንም ዋጋ እንዳትከፍሉ። ለማንም እኔ እንጃ ዋጋ ቢከፈልበት ኑሮ የሩታ ህይወት እንደዚህ አይሆንም ነበር። የሩታ እንባ እንደዚህ አይውርድም ነበር፣ ዋጋ እንደከፈለችበት የተከፈለበት ነገር። ይሄንን ነገር በአሁኑ ሰዓት እኔ እንደተረዳሁት በቃ ዋጋ የተከፈለ የከፈለ ሰው እንደ ማንኛውም ቆሻሻ ሰው በቃ ምንም ነገር እንዳላረገ እንደተረኛ ሰው ነው የሚቆጠረው። ምክንያቱም ስላየውም ነው አላየውም እንዳንትሉ፣ ሁላችሁ ማይታችኋል ማለት ነው። እና አቤላ በትክክል ሩታን የምትረዳት ከሆነ እርዳት። ስልክ እንድትናነሳ አድርግ። ስልክ ሲደወልልህ ደግሞ አንሳ፣ አታስመስል። በቃ እውነት እዚህ ጋር እያዘንክ ደግሞ ዛሬ ራሱ በጣም ነው ያናደድከኝ ማለት ነው። ኢንስታግራም ላይ አይቼህ ማለት ነው። ነገር ግን ይሁን ምንም አይደለም፣ ለበጎ ነው። ማያልፍ ቀን የለም። ሁሉም ነገር አልፎ ነገም የታሪክ ይሆናል። የእኛ መንባ የታሪክ ይሆናል። እኔ እውነቴ ነው የምላችሁ፣ ለሩታ ባለቅስም አይቆጨኝም ቢደክመኝም አይ አልቆጨኝም። ምክንያቱም ንጹሕ ልጅ ናት። ምንም ነገር የዋህ ናት። በዋህነቷ ነው ይሄንም ቦታ የገባችው፣ ያለማወቅ ሳይሆን ታውቅ ነበር። ነገር ግን በሰው ግፍያ ከአንድም ሁለትም፣ በቃ ይሄ ነገር ይቅርብኝ ይብቃኝ ስትል፣ አይ አይሆንም ለአንድ ጊዜ ለመጨረሻ ጊዜ ይስተካከላለሁ ይሆናል፣ ለምን ለምን እየተባለ ነው በዚህ ጭቃ። ግን በአሁኑ ሰዓት ያን ሁሉ አንዴ ለመጨረሻ ጊዜ የተባለ ሰው እንኳን ከጎንዋ የለም ማለት ነው። ምንም አይደለም እኮ አይኑር። የሰው ማንነቱን ታውቁበታላችሁ። ነገር ግን አንዳንዴ የምትሳደቡ ልጆች፣ በቃ ያሉ ነቃላት የምትጠቀሙ ልጆች፣ እስቲ ለራሴ ቢሆንስ የሩታን በሩታ ቦታ እኔ ብሆንስ የሩታ ህመም፣ የሩታ ድክመት፣ በቃ የሩታን ልፋት፣ የሩታን አላማ፣ ያን ሁሉ አርግፋችሁ ትርግፍ አርጋችሁ ለዚህ ነገር በዚህ ቦታ ብትሆኑ ምን ትሉን ነበር እውነት ሩታን አለማድነቅ እኔ እንጃ። ሩታ ጎበዝ ልጅ አይደለችም? ጀግና ልጅ አይደለችም? ጀግና ናት። ነገር ግን አቤላ ጀግንነቷን ሊሰብራት ነው። አሁንም ደግሞ በወጣችበት አይበቃኝ አልፈልግም ባለችበት ደግሞ መልሶ ሊከታት እየተለማመጣት ነው እየለመናት ነው። እና ሩታዬ፣ እኔ እንጃ አስቢበት በደንብ አርገሽ ማለት ነው። ሲቀጥል አብርሽ፣ በጣም አሳዘነኝ የምትሉ ልጆች አላችሁ፣ በጣም ነው ምትገርሙኝ ማለት ነው። አብርሽ እኛ ማናችንም የአብርሽ ጥላቻ የለብንም ነገር ግን የቱ ጋ ነው አብርሽ የሚያሳዝነው እስቲ ንገሩኝ ከቶ እኔ ያልገባኝ ነገር ቢኖር ማለት ነው ለየትኛው ጋ ነው አብርሽ የሚያሳዝነው እኔ እውነት ለመናገር ማንንም መንካት ወይም ደግሞ ማንንም መሳደብ ማንንም መቸቸል ደግሞ አልወድም በነገራችን ላይ እኔ ቤተሰብም ሲነካ ማንም ሲነካ በጣም ነው የሚያመኝ ግን አንድ ነገር ልንገራችሁ እንደ አግባቡ ከሆነ እንደ ቤተሰብ ከሆነ በቃ ልጅቷ መጀመሪያ ሁላችሁም የምታውቁት ታሪክ ነው። ያላት ከብሮች ጋር ስትወጣ በሌሊት ነበር የወጣችሁት አይደል? ይህንን ማንም ማያቅ የለም። ሁሉም ነው የሚያውቀው። ማንም ሳያቅ ሞር እንኳን አልፈልግም ስትል በቃ በሰው ቃል ተገብቶ፣ እዋጋልሻለው፣ እሰበርልሻለው፣ ሲርብሽ ሊርባኝ፣ በቃ ብዙ ነገር ተብሎ ነው ቃል ተገብቶላት ነው። ግን ያንን ቃል ተግባር ላይ የለም ከሸፈ፣ በቃ ፈሰሰ። እኔ እንጃ በጣም ነው የሚያመው። ያንን ቃላት ይፍረስ ይድ ወንድ ልጅ የአባቱ ቤት ሲሄድ፣ ሞር እንኳን ይቅርታ አርጉልኝ ና እዚህ ጋር እና ጋሽዬ ለምሳሌ አብርሽ ሲመጣ እንደዛ ነው ሲቀበል። ለአብርሽ ምላሽ መስጠት የነበረባቸው ጋሽዬ አብርሽ፣ ልጄ ሩታስ የት ሂዳ ነው? ሩታ የትናት ያለችው? ምን በላች? ምን ጠጣች? ከሀገር ዋስ ስታወጣት ከአብራችሁ ነበራችሁ? የጠፋችሁስ አብራችሁ ነበራችሁ? ስትወጡ በሌሊት ነበረ። አሁንስ እናቷ ቤት አስገባሀት? ከጎኑ ማን አለ ብለው መጠየቅ ይችሉ ነበር እንጂ አብርሽን እንደዛ አድርገው ቤትን መውሰድ አልነበረበትም። እንደውም ጋሽዬ መሸኘት የነበረባቸው አብርሽ፣ እኔ አያገባኝም በትዳርህ፣ ከአሁን ወዲህ ራስህ ምራ፣ ትልቁ ሆነሃል። ይሄ ትዳርህን ያጓጣኛል ብለህ ነበረ የገባህበት። ስለዚህ አሁንም ቢሆን መብት ይፈልግ ልጁ፣ ሳንፈልግ አንተም እርፍት ማረግ ከፈለግ፣ እሷንም እርፍት መውሰድ ከፈለገች እናት አባቷ ቤት አምጥተህ አስረክቧት። ግን አያምም ይሄንን ቃላት ነበረ መጠቀም የነበረበት ቤተሰብም ማለት ነው። አብርሽ ሞር፣ እንኳን ይቅርታ ብዙዎቻችሁ ይቅርታ ጠይቋታል፣ ምን ያርጋት የምትሉ አላችሁ። አብርሽ ከልቡ አይደለም ይቅርታ የጠየቃት የኮሜንት ጋጋት አይቶ ነው ይቅርታ እየጠየቃት ሲቀጥልም፣ ደግሞ እንመለስም ሲላት፣ ቤት ነይም ሲላት ደግሞ እያስፈራራት፣ አንቺ ካልመጣሽ እኔ ቦታ ዠራ ሊሄድ ነው እያለ ነው ማለት ነው። ትዳር እንደዚህ አይሆንም ሞር። እንኳን ሴት ልጅ በእኛ በተፈጥሮቻችን በቃ የሆነ ታውቃላችሁ ሽሩሩ ማለት እንወዳለን። ሽሩሩ የሚባል ነገር አለ። ያንን ወይም ሩታ ትምህርት ልታስተምረው እንዲቀጣ፣ ሁለተኛ ደግሞ ድጋሚ እንደዚህ አይነት ስህተት እንዳይሰራ ነበረ። ግን ሩታችን ቃላት ተጠቀመች ብሎ እሱ ጥሏት መሄድ አልነበረበትም። ምክንያቱም ከስተጀርባ ትላንትናም ብያለው እኔ ከጀርባዋ ያለችበት ቦታ ማወቅ ያለችበት ቦታ ማጣራት፣ ካልሆነ ደግሞ ሰው ራሱ እንደ ማያቅ ነገር ጓደኛ አድርጎ እሷ ጋር መልእክት መላክ ማስተባበል፣ በቃ የሆነ ደስ የሚሉ ነገር ሰርቶ ሰብራይዝ አድርጎ እንታረቅ ቢላት እቺ ልጅ የትም አትሄድም ማለት ነው። ነገር ግን ይሄ ነገር ምን ያስመለክታል? ምን እናንተ ስታስቡት ይሄ ነገር አብርሽ ማድረግ አላቀተውም። ነገር ግን ቦታ እንደሌለው ቦታ እንዳይሰጠው በቃ እንደሰለቸው ሰው። ምክንያቱም ለሱም የተፈጠረበት ነገር አናውቅምና ሳታቁ ዝም ብላችሁ እየተነሳችሁ ዛሬ ቪዲዮ አይተን ነበር መፍረድ አይቻልም። አሁን በሩታ ላይ ያለ ሁሉ ነገር ጥፋት፣ ምንም አይነት ጥፋት የለም። ጥፋት ሁሉ አብርሽ ጋር ቤተሰቦቹ ጋር ጓደኞቹ ጋር ነው ያሉት። እኔ በአብርሽ ቦታ ቦን አቤላን እንዴት አድርጌ በቀጠቀጥኩት። ከትዳሬ ውጣለኝ፣ አያገባህም የፈለገ ጓደኛ የዩኖር ነበረ ብዬ ከህይወቱ ማባረረው ማለት ነው። ግን አብርሽ ሽሩሩ እያለው ገና ነኝ። ለምን እንደዚህ አድርግ፣ ቦታውን አሳየኝ እያለ የምን መለማመጥ ነው? እኔ እኮ ይሄ ትዳሬ ነው ትዳሬ መመራውን የነኝ እንጂ ጓደኞቼ አይደሉም። ከበስተጀርባ ጓደኞቼ እንደውም ትዳሬን እየበተኑ ነው የአቤላ አሁን አቤላ ለምሳሌ የሩታን ትዳር እየበተነ ነው። እያስመሰለ ነው እንጂ እውነቴ ነው። እመኑ፣ አምናችሁ ተቀበሉ። ይሄ ነገር እኔ አቤላን ጠልቼው አይደለም፣ በሚያደርገው ነገር፣ በሚሰራው ነገር ትክክል ነገር አይደለም የሚሰራው። ለምን ብላችሁ አምናችሁ እንደማትቀበሉ እንጃ። ካልሆነ ደግሞ እስቲ ከጀርባ ጀርባ አጣሩ ማለት ነው፣ ምን እንደሚፈጠር በሩታ ላይ ምን እንደሚደረግ ማለት ነው። እኛ እውነቴ ነው የምላችሁ። እኔ ብቻ ቪዲዮ አይደለም ከብዙ ነገር ብዙ ነገር እሰማለሁ። ነገር ግን አለ ብዙ ነገር ልባችሁ እየሰበራችሁ መናገር የማትችሉ ነገር አለ። ብቻ አላይጠብቅ አላ ይጠብቅሽ የኔ